በቤተ ክርስቲያን ደውል ለምን ይደወላል? የደውል ምስጢራዊ ትርጉም እነሆ። ደውል ከብር ከነሐስ፣ ከብረትና ከመሳሰሉት ድምፅ ሰጪ ነገሮች ሊሰራ ይችላል። ደውል በቤተ ክርስቲያን ውስጥ ጎላ ያለ ሚና አለው። ደውል በቤተ ክርስቲያን የሚደወለው በተለያዩ ጊዜያት ሲሆን የሚደወልበትም ራሱን የቻለ ምክንያት አለው። እነርሱንም ቀጥለን እንመለከታለን። አንደኛ የተጋባው ደውል ለአገልግሎት የተመደቡ ካህናት እንዲሁም ምዕመናን ወደ ቤተ ክርስቲያን እንዲሰበሰቡ የሚደውል ደውል ነው። ሰዓታት፣ ማሕሌት፣ ኪዳን፣ ቅዳሴ ከመግባቱ በፊት፣ የቤተ ክርስቲያን በር ከመከፈቱ በፊት ይህ ደውል ይደውላል። የተጋብኦ ደውል የትንቢተ ነቢያት ምሳሌ ነው። የትንቢት ምሳሌ ነው። ነቢያት ሕዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እየመለሱ ለጌታችን ልደት፣ ለአዲስ ኪዳን እንዲዘጋጁ ያደርጉ ነበረ። ይህ የተጋብኦ ደውልም ምዕመናንን እና ካህናትን ከእንቅልፍ ኃጢአት ቀስቅሶ ለጸሎት ያዘጋጃል ማለት ነው። ሁለተኛ የቅዳሴ የመግቢያ ደውል፣ ካህናቱ መሥዋዕቱን አክብረው ከቤተ ልሔም ወደ ቤተ መቅደስ ሲመለሱ እና ቅዳሴ ሲገባ የሚደውል ደውል ነው። የዚህ ደውል ምሳሌ እመቤታችንን ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና እያለ ያበሰራትን የመልአኩን የቅዱስ ገብርኤልን ብሥራት ምሳሌ እንደሆነ ሊቃውንት ይናገራሉ። ይህ ደውል ቅዳሴ መግባቱን፣ መሥዋዕት የሚሰዋበት ጊዜ መሆኑን እንደሚገልጽ ቅዱስ ገብርኤልም የክርስቶስን መወለድ አብስሯል። ልደቱም በቤተልሔም ተፈጽሟል። አንድም ይህ ደውል መጥምቀ መለኮት ቅዱስ ዮሐንስ እነሆ የዓለም ኃጢአት የሚያስተሰሪ የእግዚአብሔር በግ ብሎ የጮኸው ድምፅ ምሳሌ ነው። ሦስተኛ የወንጌል ደውል በቅዳሴ ሰዓት ወንጌል ከተነበበ በኋላ ዲያቆኑ ፃኡ ንዑሰ ክርስቲያን ብሎ ሲያውጅ የሚደወል ሲሆን የስብከተ ዮሐንስ የሐዋርያትና የሰባ አርድእት ምሳሌ ነው። ጌታችን ሕገ ወንጌልን ከማስተማሩ በፊት የሰዎችን ልብ ለንስሐ ለማዘጋጀት መንገድ ጠራጊው፣ አዋጅ ነጋሪው መጥምቀ መለኮት ቅዱስ ዮሐንስ የንስሐ ትምህርት አስተምሯል። ቅዱሳን ሐዋርያትም ከዓለም ለይቶ የጠራቸው ጌታችን ሲሰቀል አልቅሰዋል። የወንጌል ደውል ከተደወለ በኋላ መሥዋዕት ይሰዋል። ሥጋው ደሙ ተፈትቶ ለሚቀበሉ ይቀርባል። እንዲሁም ከመጥምቀ መለኮ ቅዱስ ዮሐንስ የንስሐ ትምህርት በኋላ ጌታችን ሦስት ዓመት ከሶስት ወር ካስተማረ በኋላ በመስቀል ላይ ተሰቅሎ ለዓለም ሁሉ ድነት ራሱን አሳልፎ ሰጥቷል። አራተኛ የእግዚኦታ ደውል በፍራዊ ቅዳሴ ላይ ገባሬ ሰናይ ካህን፣ ተጨማሪ ካህናትና ምዕመናን እየተቀባበሉ አርባ አንድ ጊዜ እግዚኦ ማርነ ክርስቶስ ይባላል። በዚህ ጊዜ የሚሰማው የደውል ድምፅ የእመቤታችንና የወንጌላ ዮሐንስ የለቅሶ ድምፅ ምሳሌ ነው። እመቤታችን ቅድስት ድንግል ማርያም ጌታችን ሲሰቀል ከቅዱስ ዮሐንስ ጋር በግረ መስቀሉ ስር አልቅሰዋል። ዛሬም ምዕመናን እግዚኦታ ሲደርስ መስቀሉን እያሰቡ እንደ እመቤታችንና እንደ ዮሐንስ እንዲያዝኑ፣ እንዲያለቅሱ ይህ የደውል ድምፅ ይሰማል። አምስተኛ የድርገት ደውል ቅዱስ ሥጋው ክቡር ደሙ ተፈትቶ ለምዕመናን ለማቀበል ካህናቱ ከመቅደስ ወደ ቅድስት ሲወጡ ደውል ይደወላል። በዚህ ሰዓት የሚደወለው ደውል የቅዱስ ዮሴፍና የቅዱስ ኒቆዲሞስ ለቅሶ ምሳሌ ነው። እንዲሁም የቅዱሳን ሐዋርያትና የሰብዓ አርድእት ትምህርት ምሳሌ ነው። ዮሴፍና ኒቆዲሞስ ጌታን ከቅዱስ መስቀሉ አውርደው እያለቀሱ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ዘተወልደ ማርያም እንቅድስ ድንግል ተሳለን እግዚኦ፣ ቅዱስ እግዚአብሔር ቅዱስ አያል ቅዱስ ያው ዘይመውት ዘተጠምቀ በዮርዳኖስ ዘተሰቀለ ዲበፀ መስቀል ተሳለን እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዓርገ በስባት ውስተ ሰማያት ወነበረ በየማነ አቡሁ ዳግም ይመጽእ በስባት ይኮንን ሕያዋነ ወሙታነ ተሣሃለነ እግዚኦ እያሉ በሐዘንና በለቅሶ በአዲስ መቃብር አኑረውታል። ምእመናንም ድርገት ሲወርድ የደውሉን ድምፅ ሲሰሙ የጌታን መከራውን፣ ስቃዩን፣ ግርፋቱን፣ ሞቱንና ትንሣኤውን እያሰቡ በፍርሃትና በመንቀጥቀጥ ወደ ቅዱስ ሥጋውና ክቡር ደሙ መቅረብ አለባቸው ማለት ነው። ማጠቃለያ። ኖኅ መርከቡን ለመሥራት ዕፀ አብኖስ በሚባል እንጨት ቁመቱ ሦስት ክንድ ስፋቱ አንድ ክንድ አድርጎ ሰርቶ በየዕለቱ በነግህ ለጸሎት በቀትር ለምግብ በሰርክ ለመሰናበት ሦስት ጊዜ እየደወለ ይጠቀምበት ነበር ይላል ቀለምጦስ። የደውሉም አገልግሎት እንዲህ እያለ ከኖኅ እስከ ሙሴ ደርሷል። በዚህ ምሳሌ ሥርዓተ ሰማይ ተሠራ በምድር የሚለውን አብነት በማድረግ ለቤተ ክርስቲያናችን ለመንፈሳዊ አገልግሎት እንጠቀምበታለን። አገልግሎቱም ለሊት የተኙትም በመቀስቀስ ለሰዓታትና ለማሐሌት 15 ጊዜ ይደወላል። በነግህ በሶስት ሰዓት ለዋዜማ ቁመት 12 ጊዜ ይደወላል። በሰርክ ለቅዳሴ መግቢያ ሶስት ጊዜ ይደወላል። በፀሁ ንሰ ክርስቲያን ጊዜ ሶስት ጊዜ ይደወላል። በግዚዮታ ጊዜ ሰባት ጊዜ ይደወላል። በድርገት ጊዜ አምስት ጊዜ ይደወላል። ምሳሌውም የቅርነ መለከት ሲሆን 15 ጊዜ መደወሉ የ15ቱ ነቢያት ምሳሌ ነው። 12 ጊዜ መደወሉ የ12ቱ ሐዋርያት ምሳሌ ነው። ሌሊት መደወሉ ነቢያት በዘመነ ጽልመት መኖራቸው ምሳሌ ነው። በሰርክ መደወሉ ብርሃን የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የመገለጹ ምሳሌ ነው። ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ፣ ለሐዋርያት እንዲሁም ለቀደሙ አባቶቻችን ምስጢሩን እንደገለጽክላቸው ለእኛም ግለጽልን። ወስባት ለእግዚአብሔር ወለወዳዲቱ ድንግል ወለመስቀሉ ክቡር።